ሰላም ሰላም፣ ውድ የቻናል ተከታታዮች እንዴት ናችሁ? ዛሬም አብዱ አሊ ነኝ። ዛሬም ለየት ባልና በጣም በሚያምር የግቢ በር ወይም የአጥር በር መጥቻለሁ። ይህ የአጥር በር ለየት የሚያደርገው ነገር እያንዳንዱ ከማቴሪያሉ፣ ከቅቡ፣ ከሁሉም እያንዳንዱ ነገር ይህ በር በፎቶ የተላከልኝ ነው ከሳውዲ ማለት ነው። ስለዚህ ሁል ጊዜ አብዱ አሊ ይለያል የምላችሁ ያለ ምክንያት አይደለም። እያንዳንዱ የሚሰጠኝ ነገር ዲዛይን ተሻሽሎ እና በጣም ለየት ባለ ነገር ሁል ጊዜ ስለምሰራ ነው። እያንዳንዱ የምታዩት በእጅ ስራ ነው። እዛ ጋር ከላይ ፓርት ስንጀምር ይሄ ዲዛይን እያንዳንዱ የእጅ ስራ ነው በስልሳ በአርባ እና ሀያ ሀያ የምትባለው ነው ተሰርቶ የበጣሁላችሁ። ይህ ፓርት እንደምታዩት በጣም ኳሊቲውን የጠበቀና እያንዳንዱ እያንዳንዱ ማቴሪያል ምንድነው እኔ ጋር ለየት የሚያደርገው ነገር ሁሉም ነገር ማቴሪያሉ ጥርትና በጣም ብዙ አገልግሎት መስጠት የሚችል ነው። ከላይ ስንሄድ ያ እንዲ ያረኩላችሁ፣ ያንን ዲዛይን የሰራሁት በፊያቶ ነው። አብዛኛውን ጊዜ በፊያቶ ሲሰራ በቦንዳ መልክ ነው እየሰሩላችሁ ያሉት። እኔ ጋር ግን አራት ሚሊም አራት ሚሊም ማለት በጣም ወፍራም እንትን ነው፣ የእጅ ስራ ነው ሙሉ በሙሉ የተደረገው ማለት ነው። ስንቀጥል ይሄ እያንዳንዱ የምታዩት ይሄ ላሜራ ነው። ላሜራ ሁኖ ግን አንደኛ ሚሊም አለው የሚሊም ሳይዝ አለው እያንዳንዱ ነገር እያንዳንዱ ይሄ ነገር ሙሉ በሙሉ ላሚራ ሁኖ ግን ውፍረት አለው። ውፍረት እናንተ በር አብዛኛውን ጊዜ እየነገርኳቸው ያለው በር መሆኑን ብቻ አስቡ። እያንዳንዱ ነገር ማቴሪያሉ በምን ተሰርቷል፣ በምን ሳል አልተሰራም የሚለውን ነገር እሱ ልታይ ይገባል። እዚህ ጋር እግር ላይም ስንጀምር እንደዚህ ሙሉ በሙሉ ለየት ያለ ዲዛይን ያደርግንለት፣ ምክንያቱም በሚያምር ሁኔታ መሰራት ስላለበት ሁልጊዜም። ስለዚህ አብዱ አሊ ያለ ምክንያት አይደለም ሁልጊዜ ሚለያል እያልኳችሁ ያለሁት ስለዚህ ያንዳንዱ ነገር እዚህ ጋር ለብቻ የሰው መግቢያ ራሱ የቻለ ይሄ የሰው መግቢያ ነው፣ ሙሉ በሙሉ ማለት ነው። ስለዚህ ይህ የአጥር በር ሦስት ሜትር በሦስት ከሰላሳ የተሰራ የአጥር በር ነው። እዚያ ጋር ከላይ እንደምታዩ ጦሮቹንም በጣም አቃ አቀራርበ ነው የሰራናቸው እንትን ያልቆይ ያረኳቸው እያንዳንዱ የሚቀበርበትም ጋንች ራሱ በጣም የተለየና በጣም ጠንካራ መሆን የሚመቻል አለበት። ስለዚህ ሁልጊዜም ጊዜም አብዱ አሊ ይለያል የምላችሁ ያለ ምክንያት አይደለም። እያንዳንዱ ነገር መታችሁ ማየት ነው። እኔ ጋር የሚወራ ሳይሆን የሚታይ ነገር ነው። ሁልጊዜም ጊዜም ለየት ያለ ነገር ሁል ጊዜም እሰራላችኋለሁ። ይህን ያ የአጥር በር በጣም በምትፈልጉት የቤት በር፣ እያንዳንዱ የሚያስፈልጋችሁን ብረትነክ ነገሮች በማንኛውም ቦታ አደርስላችኋለሁ ለማለት ነው። ስለዚህ ይህንኛው በዚህ መልክ ይህንኛው ምት ያለው ኖርማል ምትለለዋለ ያንን ራሱ ለዋጋ ቅናሽ እየተባለ ምትለለውን ይጠቀሙላችኋል። ያ አይደለም። እዚህ ጋር ውበት ቢጨምር ውበት ጎላ ቢል በጣም ያማረ ነገር መሆን ስላለበት የዚህ አይነት ነገር ሊሰራላችሁ ይገባል። ስለዚህ ሁልጊዜም አብዱ አሊን ቤተሰብ ካደረጋችሁ አዳዲስ ነገሮችን ስለምለቅላችሁ ወዳችኋለሁ። አመሰግናለሁ።